ሶፊ እና ፉፉ ቶፊ አየን እስር ቤት ከርቸሊ ያስገብታችሁ፣ እናንተ ሮመንሲ የፉፉን እና የሶፊን ሮመንሲ ከሶፊ እና ከቶፊ ጋ እኮ አይቸው አላቅም። ለየት ያለ ሮመንሲ እኮ ነው። ወይ ወይ ፉፍዬ ትችላለህ። እውነት ለመናገር ሶፍዬ፣ እውነት ወንጀል ነው እየሰራችሁ ያላችሁት ማለት ነው። ቶፋዬን ከርቼሌ ከርቼሌ አስገብታችሁ፣ እስር ቤት አስገብታችሁ፣ እናንተ እንደዚህ ሮመንሲ ወንጀል አይሆንባችሁም? ለነገሩ ይገባል፣ ግን ወንጀል ነው እውነት። ይሄ ልጅ እስር ቤት ከርቼሌ ገብቶ አራት እግሩ ታስሮ ማለት እንግዲህ፣ እስር ቤት መቼም ዘና የለም አይደለም እንዴ? እናንተ ይሄን የመሰለ ሮመንሲ በቪዲዮ ባታወጡት ይሻላል፣ ምክንያቱም እሱ እንዳይጎዳ ቶፋዬ እንዳይጎዳ እውነት ለመናገር ሶፊና ፉፉ በጣም አብረው ይሄዳሉ እውነት ለመናገር እንደው ለቪዲዮን ቢሆን ማለት ነው በቃ የእውነት እናጋባቸው እንግዲህ ቶፊቅዬ ምንም ማድረግ አይቻልም እዛው ከርቸሌ ካገኘ የአጋርህን ማለት ነው ግራ ጎንህን እዛው ከርቸሌ ካገኘህ መፈለግ ነው እንግዲህ በቃ ሶፊ ይሄደች እንዴ ይሄንን ይሄንን ሮመንሲ ማለት ነው ቤተሰብ የሶፊንና የፉፉን ሮመንሲ ከቶፊቅና ከሶፊ ጋር በቃ አላየሁትም አላየሁትም አይቸውም አላቅም። ከሌሎችም ጋር አይቸው አላቅም። በነገራችን ላይ ፉፉዬ በቃ ይችላል። እውነቴን ነው የምላችሁ፣ ሴት ልጅ መንከባከብ ፍቅር ሰጠና በቃ ደስ ይላል ማለት አያቸው አይደለም እና ቶፋዬም እንግዲህ ምንም ማድረግ አይቻልም እዛው ከርቼል ደህና ነህ ግን ቶፋዬ ደህና ነህ ደህና ነህ አይደል ደህና ነህ አዎ ደህና ሆነ አዎ ዛሬ ደግሞ በሽታ ነው እና ሁሌም በሽታ ነው የምሰራው በነገራችን ላይ እና ማለት ነው እንግዲህ አይታችሁታል እንዴት አይነት ሰርፕራይዝ እንደሆነ እንዴት አይነት ሮማንሲ እንደሆነ ቶፊቅና ፉፉዬ ማለት ሌላ ዓለም ላይ ሌላ ዓለም ላይ ናቸው በቃ ምንም ማድረግ አይቻልም ቶፋዬ እንግዲህ ምንም ማድረግ አይቻልም ነብሲ ይማር አይዞ አይዞ አይዞ ቶፋዬ አንተ መጨረሻ እንደዚህ ከሆነ የምትወዳት ሴት ከሌላ ሰው ጋር ሲንከባከባት፣ አንተ ይሄን ፍቅር አልሰጣትም ነበረ፣ ይሄንን ክብር አልሰጣትም ነበረ። እሱ ግን እንክብክብ ፉፉ። ሴት ልጅ ለሴት ልጅ ክብር አለው። ሴት ልጅ መንከባከብ ይችላል። ፍቅር በቃ ይችላል ማለት ነው። ፉፉ ይኔ ይኔ የኔ ጠንበላል ቆንጆዬ እየኮረ ፉፉዬ ማለት ነው። እውነቴን እምላችሁ ማለት ነውና ፍትህ ለቶፋዬ ማለት ነው። ፍትህ ለቶፋዬ ብለናል ማለት ነው፣ ድምጻችን እንዲሰማ። ፍቅርዬም ዛሬ መታለች ከሸበላው ጋር ማለት ነው። በአዲስ ነገር እንጠብቃለን። ሰርፕራይዝ ነው። ፍቅርዬ መታለች። ማነው? እሱም አሌክስ ማያዘኝ። በነገራችሁ ላይ ማለት ነው ከአሌክስ ጋር መታለች። ደመቁ ደመቁ። የትላንትና ትላንት ባለፈው ቪዲዮ ስንሰራ እርጉዝ ሴት እንደዚህ አትንቀሳቀስም። ቶሎ በፍጥነት እኮ ሁሉ ነገሯ ነው የምትን የሚለው የሚቆስለው ምናምን ስላልናት ቀስ ብላ ምናምን ነገር። አሁን በደንብ እኮ ነው የምትሰሚኝ፣ ደመቁዬ ማለት ነው እኮ በደንብ ነው የምትሰሚ ማለት ነው። እቴ ነው የምላቸው እኔ የኔን አንቺ የኔን ቪዲዮ እንደምትሰሚው እኔ ያንቺን ቪዲዮ አልሰማም በይዘው ወይ ማለት ነው። እና በደንብ ነው የምትከታተኝ ማለት ነው። ዛሬ ያው ትላንትና እንግዲህ ሕፃኑ ደግሞ እናንተ ግብ ደርጋቸው ነው። ሕፃን መጀመሪያ የተወለደ ሕፃን እኮ ልጅ ሲወለድ እኮ በጣም ትንሽዬ ነው። እናንተ አሁን እናትዬው ታቀፈው ማለት ነው እናትዬው የሩታ እናት ታቅፈውት በጣም ትልቅ የሚላት ልጅ ነው። አይታቀፋችሁት ማለት ነው። ተኝቶ ወይም ትልቅ አሻንጉሊት ማለት ነው እና ሲነኩት ምናምን ነገር ይላል። ይኸውልሽ ሩታዬ ማለት ነው። መጀመሪያ ቀን በአብሬሽ ቤት የሰራችሁ ወለደች ተብሎ ከትላንት ወዲያ የተሰራው ቪዲዮ እያጠባሁ ነው ስትይ ስታጠብ ያለቅስ ነበር። ዝም ብሎ እንትን አይልም። ገባሽ አይደለ? ዝም ብሎ ጡትን እየጠባ ዝም አይልም። እና ልጅ ቢሆን ትክክለኛ ልጅ ቢሆን የወለድሽው ማለት ነው ያለቅስ ነበረ ማለት የዛኔ እና አሁን ደግሞ አያለቅስም አልናችሁ። እያስለቀሳችሁ መጣችሁ ደግሞ ዱብ ትልቅ የሚላትን የታቀፋችሁት የሚላትን ልጅ ማለት ነው። እና እንግዲህ ትናንትና እንዳያችሁት፣ በነገራችን ላይ አብሬሽ ለሩታ ክብር የለውም ምን መሰላችሁ፣ ማለት ያኔ ምን ማም አይደለም የሆነ ጊዜው ምናምን እንጂ የትዳር አጋሯም አይደለም ባሏም አይደለም ምናምን ብዙ ጊዜ ብያችኋል። ምክንያቱም ለራሱ ጥቅም ነው ባይዘው ወይ ማለት ነው የሚጠቀም ሁሉን ነገር፣ በማንኛውም ነገር አብሬሽ የራሱን ጥቅም ነው የሚያስቀድመው። ለምን ብትሉ ባለፈው ሁለት ጊዜ ቪዲዮ ሲሰራ አንዱን በሩታ ቤት ሼር ማድረግ ነበረበት፣ ግን ሁለቱንም በራሱ ነው ማለት በሱ ስር ነች። ቪዲዮ ለመስራትም ቢሆን በሱ ስር በቃ እሱ እንደፈለገ ነው የሚያደርጋቸው። እነዚህ እነ አቤላ፣ እነ ማነስማ፣ እነ ሄርሜላ፣ እነ ሩታ ምናምን የአብሬሽ ታዛዦች ናቸው። ይዘ ወይ ነሩታም ማለት ነው አብሬሽ እንዳለ ነው የሚያሰራቸው ማለትና መጀመሪያ ምጧ መጣለ ከዛ ወለድቻለ ሁለቱንም ቪዲዮ በተከታታይ በራሱ ቤት ነው ሼር ያደረገው፣ ምክንያቱም በእሱ ስር ስለሆኑ ማለት ነው። ትላንት ላይ ደግሞ በሩታዬ ቤት መጡ። ቤተሰቦቿ ተሰብስበው ምናምን ነገር የሚሉየን ልጅ አቅፈው ምናምን ነገር እንደዛ ነገር አይደለም፣ እንደ ነው እንጂ አይ ታየሁ ታየሁ ነገራችን ላይ ማለት ነው። ሩታዬ ልጅ እውነተኛ ልጅ ብትወልጅም በዚህ ሄድሜሽ ትልቅ ነሽኮ ምሳሌ እንደነ ፍቅር ምናምን ልጅ አይደለሽም። በጣም ትልቅ ናት። የትላንት ነው ቪዲዮ አይታችሁት ከሆነ ወይ ፈጣሪ ያለ ምንድን ነው ያስመሰላችሁ? የትላንት ነው ቪልተርም አድርጋችሁት እንዳለ በቃ የሆነ የሆነ የጀሊል በጀሊሉ እና ሩታ አሁን በዚህ እድሜዋ ብትወልድም ያን ቢያንስ 27 ዓመት እንደዛ ምናምን ይሆናታል። ገባችሁ አይደለና ብትወልድ ምንም ማለት አይደለም። 27 ዓመት፣ 28 ዓመት ብቻ እንደዛ ነገር ይሆናታልና ብትወልድ ሩታ ጊዜዋ ነው። ግን ችግሯ የለም አልወለደችም አላገባችማ። አብረሽ እኮ ጊዜያዊ እንትኗ ነው፣ ጊዜያዊ ጥንድሎች ናቸው ጊዜያዊ ማለት እንጂ ዘላቂ አይደለም አይደሉም ማለት ነውና፣ በዚህ ድመሽ ብትወልጂ በዚህ ድመሽ ብትወልጂ በቃ ይቻላል ማለት ትክክለኛ የመውለጃ እድሜ ላይ ነው እያለፉ ማለት ነው። ግን ችግሩ የለም ማለት ነው። ሩታዬ ትላንትና ቪዲዮማ የፈጣሪ ያለ ቪልተር ሆኖ ሜካፕ ተቀብታችሁ ከነ ቤተሰቦች መታችሁ ግጥጣላችሁብን። እውነት ለመናገር ደግሞ አንድ ነው የሆነ በቃ ይሄ ምንድነው የበቆሎ ጥርስ የሚባለው እንደዛ ነገር ምናምና እንደዛ ነገር ነው። ባይዘወይ ማለት የበጎችዬ የበጎችዬ፣ እንግዲህ ልጁን አሳድጉ፣ የሚላትን ልጅ አሳድጉ። እውነቴን ነው የምላችሁ የሚላት ልጅ አሳድጉ። በደንብ አድርጋችሁ አሳድጉ። ሀሊብ መግዣ ላኩ። ጢጦ መግዣ ላኩ ወተት መግዣ ላኩ። ወተት ሀሊብ አንድ ነው ማለት ነው። ፓምፐርዝ መግዣ ላኩ የሚላት ልጅ አሳድጉላት ሚላትዬ ማለት ነው። እና እንግዲህ ትላንት ላይ የሚላት ልጅ ታቅፋ መጥተዋል። አሻንጉሊትም ሲያስጮሁ ነበር ማለት ነው። ልጇ ያለቅስማል ና አስለቀሳችሁ ሴት ወልዳ ቶሎ እንደዚህ መንቀሳቀስ አትችልም። ሰውነቷ ይቆስላል። አን ቀስ እያለች ሁሉም ነገር ውሸት ነው በነገራችን ላይ ማለት እና ይሄን ሁሉ ነገር የሚያደርገው አበጋዝ ነው ማለት ነው። እና አንዳንዶች አላችሁ ውሸት እንኳ ቢሆን ጥሩ ነገር መመኘት ጥሩ ነው። ምን ምን ችግር አለ ልጅ መውለድ ማድረገስ፣ ጥሩ ነገር ነው እንዴ? ህዝብን እየዋሹ ነው እንደዚህ ጥሩ ነገር ማመኘት ህዝቡን እየዋሹ ውሸት ጥሩ ነገር ብላችሁ ታምናላችሁ። ውሸት እኮ እንደሄድ የሚልካቸው ሁለት ዓመት ሶስተኛ ዓመታቸውን ይዘዋል። በውሸት ማለትና ውሸት ህዝቡን እየዋሹ የመዳን በጎችን ገንዘብ በውሸት እየበሉ ይሄ እንትን ነው ጥሩ ነገር ነው ጥሩ ምኞትን፣ ይሄ የማይሆን ነገር ነው። ይሄ የመሀይሞቹ አስተሳሰብ ነው። የበጎቹ፣ የጅሎቹ፣ የከብቶቹ አስተሳሰብ ነው ማለት ነው እና ይሄ ህዝቡን እየሸወዱ ህዝቡን እየዋሹ ጥሩ ነገር መመኘት በጣም ይሄ ኋላ ቀር እንትን ነው ማለት ነው። በነገራችን ላይ እየሰራችሁት ያላችሁ ያው ብዙ ሰው ሰርቶት አያውቅም እስከ ዛሬ ችግሩ በቃ ምንም ዋጋ የለውም ማለት ነው። ምንም ዋጋ የለውም የመስል ኮናች እናንተ የእናንተ ፊምስ እና ለመዳን ቅመሞች ለበጎቹ ለከብቶቹ በእነሱ ነው የምትታወቁት እንጂ በሌላ ሰው መታወቅ አትችሉም። በዛ ነገር ነው የምትሰሩት ነገር በጣም ስለሚያስጠላ ማለት ነው እና እንደዛ ነው ብላችኋለሁ። ትላንትና እንግዲህ እነደመቁ ቤተሰቦቿ ተሰባስበው ምናምን የውሸት መቼም፣ ኑሮ ተወዷል ውዶችዬ፣ አትፍረዱባቸው። እውነት ኑሮ በጣም ተወዷል እና ደመቁ ይ ቤተሰቦች በፊት እስከዛሬ ሲሰራ ኖራ በጋዝ አዲስ አበባ ድረስ ሄደው ምናምን፣ አሁን ደግሞ ላስ አካባቢ በኋላ አብረው የሚሆን አይመስለኝም ማለት ነው። ደመቁና በጋዝ ላስ ጨርሷል እንትን እራሳቸው ማለት ና አሁን ደግሞ ቤተሰቦቿ ነው ድራማ እየሰራችኋለች ማለት ና ትልልቆቹም የአበጋዝማ ክስት የሩታ ክስቴ ተብላ የመጣችው የአበጋዝማ ክስት ነበረች ምናምን ነገር። ቤተሰቦቿ ጠቅላላ ማለት ከትልቅ ስትራትኒሽ ውሸታም ናቸው ማለት ነው። እና ኑሮ ውድነት አለ፣ ዋሽቶ ገንዘብ ከተገኘ ማንኛውም ሰው ይሰራል በዚህ ሰዓት ማለት ነው። ገባችሁ አደለ? እና ያው ቤተሰብም የሚዋሸው ምንም የሚለው ለዶላር ሲባል ነው እንጂ እርግዝና የለ ወልደት የለ ምን የለ ምን የለም። አሁን ስታያቸው እዛ ጋ ያሉት ሩታ ጋ ምናምን ቤተሰቦቿ ያሉት ማን አለ ሌላ ውሸታሞቹ አብሯት ሲዋሹ የኖሩት ምናምን ናቸው። ሌላ ሰው የለም፣ የለም፣ የለም። ገባቸው አደለም? እና እስካሁን ድረስ ከመጀመሪያ እስከ መጨረሻው የምናያቸው አብረው ከአብረሽ እና ከሩታ ጋር የሚዋሹት ሰዎች እንጂ ከእነሱ ውጭ አለ ሰው አላየንም፣ አልሸማንም እንደዛ ነገር ማለት ነው። ወይ ሩታዬ፣ ትላንትና በጣም አምሮብሽ ነበር ማለት ነው። እውነት ይሄን ነው የምልሽ፣ እውነት ይህን ውበት ይዘሽ ነው በጣም ነንበር የምታምሩ ትላንትና እንዲህ ያለው የበጎቹ እናት ማለት ነው የከብቶቹ እናት ሩታዬ፣ እንደዛ ነገር። እወዳችኋል። ባይ ዘ ወይ። ላይክ ሼር፣ ሰብስክራይብ አድርጉ ማኑ ስሙ ያፈለገ ማለት ነው። ውሸት የለመደ አደርግም እኔ ደግሞ ነጭ ነጭ ነው የምናገረው። የመዳም ቀምኔ እኔ ከመዳም ኩሽና። እወዳችኋል። ባይ ዘ ወይ ማለት ነው። እውነት ነው የምናገረው። ለእናንተ ስል ነው እንጂ ይሄ ምንም ሌላ ነገር አይደለም ማለት ነው። ባይ